ሰው ሸይጣን እንዶ ባገኝ ሰፈር ደችቢ እና እንደዚህ እንደዚህ እያደረጋቸው ምነው? እዚህ ትንሽዬ ልጅ በቃ ከእድሜዋ በላይ ያሉ ሰዎች በጣም ትልቅ ሰዎች ናቸው፣ እሷ ላይ ጦርነቱን የምትመልሱት። ስለዚህ እንትን በይ እንደ እሺ አንቺ አንቺ ጋር ብቻ ላውራ። ናቲ ቲጂ ፎሎ መለሽ ወይ አልመለሽ? ይገሪ ፎሎ አንቺ ፎሎ ሪነሽ ማዚ ድሮ ነው ፎሎ ያረኩሽ። እሺ እኔ ከዛሬ ጀምሮ ማስተንከያ ለስተሽ እንደኔ የሚያረገው ሰው የለም። ግን ከዛሬ ጀምሮ ሃይሚ ስም ጠርተሽ መጥፎ ነገር ካወረሽ ፎሎ አይነሽ፣ እኔ ቤት አይኛነሽ። ስለዚህ ራስሽን አስከብሪ ትልቅ ሰው ሶሻል ሚዲያ በማንም እንዳትሳደቢ። ሃይሚ ደግሞ ጥኒት የልጅ በቃ ነካነካ እንዳታደርግ፣ የራስሽን አስከብሪ። ፎሎዬን ነገርኩሽ በቃ እሺ። ቲጂ እኔ አንድ ነጋለን ጋርሽ። ቲጂ አሁን ላይ ማለት ነው አሁን ላይ አሁን ላይ ትንሹ ዩቱበር ቲጂ ብቻ ሳትሆኚ ትንሹ ዩቱበር። እመኑኝ እመኑኝ እመኑኝ እቺ ለሰው እንኳን ሰው አይቶ እንኳን ማይጠግብ እህታችን ዩቱብ ሰርተውን ካን ጣፋጭ የሆነች ቪዲዮ የምጨርስባት የእሷን ስም እያነሳችው ማይሆን ማይሆን ነገር እናወራለን ካላችሁ ያንን አድርገን እንደምናመጣው ነገር ከዚህ በኋላ ምንም ነገር ማጥታችሁን እንድታወሩ አንፈቅድላችሁም። ገባችሁ? ከዚህ በኋላ ዩቱበሮች ትንሹ ዩቱበሮች ይህ በዚህ ቱ በዚህ ቱ የሚባለው ሰውየ ራሱ ይመጣል እሱ አሁን የት እንደዳ ራሱ አላውቅም። የሆነ ጊዜ እሱ ራሱ ሲያወራ የነበረው ነገር በጣም የሚያናድድ ስራ ነው ሲሰራ የነበረው። ከአሁን በኋላ የሀይሚ ፎቶ ለጥፌሽ ዩቱብ ላይ ትንሹ ዩቱበር ላይ ወስደሽ ሲሰሪ ስለ ሀይሚ መጥፎ ነገር አወራለሁ ካልሽ ወይ ስለ ሀይሚ ማይመለከታችሁ ነገር እኔ ብልቅ ነኝ ጥብቅ ነኝ እሷ ጠበቅ ነኝ ምናምን እያላችሁ የምታወሩትን ንግግር ተቆጠቡ። ከአሁን በኋላ እንደዚህ አይነት ነገር የምታወሩት ከሆነ ቲክታኩ ይደባላለ ቃል ማለት ነው። ዩቱቡ ራሱ ነው የሚበላሽው። እመኑ። ያንን ያገኛችሁ ሰብስክራውን ታጡታላችሁ። ታጡታላችሁ። አዎ ታጡት አላችሁ። ያንን ሰብስክራይ ያገኘሹ ሰብስክራይ ራሱ ታጭ ያልሽ። እመኝ። ቲጂ አንቺ ራስሽ አሁን ሀያ ሰባት ሰብስክራይ ነው የገባሹ። ያንን ሰብስክራይ ታጭ ያልሽ እንደዚህ እየለፈሽ ዩቱብ ላይ እንደዚህ እየለፈለፍሽ እውነቱንም ውሸቱንም እያቀናበርሽ ይታውር የነበረው ነገር እስከዛሬ የሰረሳቸው የሰረሻቸው ስራዎች በአንድ ነው የምጠፋው። እመኝ፣ አካውንድሽን ነው የምንቃጠለው። የሃይሜቶች እናንተ ፈልጋችሁ ትረግጡጣላችሁ፣ ፈልጋችሁ ሃይሜን እንወዳታለን ትላላችሁ፣ ፈልጋችሁ የሀይሜ አፍቃሪ ያላት ትላላችሁ፣ ፈልጋችሁ ደግሞ የብሩኪ አፍቃሪ ያላት ትላላችሁ፣ ፈልጋችሁ ሃይሜ ፍቅረኛ አስቀምጠ ነው ትላላችሁ፣ ፈልጋችሁ ደግሞ ሃይሜ እንደዚህ አይነት እንደዚህ ከየት እንደመጣች አናውቅም ትላላችሁ። የፈለጋችሁትን ነገር ስታውሩ ዝም ያለ ነው እኛ ከአሁኑ ወደ ዛሬ ካልተመለሳችሁ ነገ ትመለሳላችሁ ብለን ነው። ዛሬ የሆነ ነገር መጥፎ ነገር ከአወርታችሁ ነገ ጥሩ ነገር ታወራላችሁ ብለን ነው። ዝም ያለ ነው ግን፣ ካሁን በኋላ ምንም ነገር ምንም ነገር ብፈጠር ካሁን በኋላ የሃይሚ ስም እየጠረሽ የሃይሚ ፎቶ እየለጠፍሽ ስለ ሃይሚ መጥፎ ነገር አወራለሁ ካልሽ እኔን አያርገኝ ጨርሽ ያለው ፎለን መልሽ እከታተልሻሉ ነው። እዚጋ ደግሞ ማለት ነው ሃይሚዬ፣ እሷን ብቻ ሳይሆን

ማታ ነው የሚሄዱ። ማዛ እኔ ልንገራችሁ። ማዛ ቆይ፣ ያ ማዛ ሂጅ። ሁላችሁም ቆይ፣ ተረጋጉ። ሲሲን እኔን ጠይቁ። ሲሲ እናትዩ ፎቶ አለ እኔ ጋ ፎቶ ታሊኮብኛል። የእናትዩ እና የእሷ ፎቶ። ጸጉሯን ሊጬ አምጥቼ እዚጋ ስዘቀዝቆ ወደ ሳቶን በግዴታ ትመጣለች። ለምነ ነው የምትመጣው? እመኑ፣ ለምነ ትመጣለች አስተካክላሉ እቺ ጓደኛ ማለት ማረች ማለት በመጥፎ ነገር የምትነሳ ልጅ አይደለችም። የምታሳሳ ልጅ እግዚአብሔርን ነእግዚአብሔርን ሆነ ስለዚች ልጅ ክፉ ነገር አታዙ። እግዚአብሔር እስያወት የምታሳሳ እግዚአብሔርን ብዙ ትምህርት የምሰጥ እኛ ትልልቆችን እግዚአብሔርን

በውሸት ማርያምን አትበውሸት ማርያምን አትበ በመጀመሪያ ደረጃ ማለት ነው። በመጀመሪያ ለእምነትሽ ክብር ይኑሩ እኔ በምተማመንበት ላይ ማርያምን ብዬ ነው። እሺ እኛ በእነሱ አንደራደርም። አንደኛ። ሁለተኛ ደግሞ ይሄ እክሌን አወራውት ሃይሚ እንደዚህ እንደዚህ ናት። እክልን አወራው ቡሩኬ እንደዚህ እንደዚህ ነው። ስልክ ይዘሽ ዩቱብ ላይ ቁጭ ብለሽ የሀይሚና የቡሩኬን ስም አታንሺ። መስራት ከፈለግሽ በስነ ስርዓት ስሪ። መስራት ካልፈለግሽ ደግሞ እንደመወዳት ጂ ምን አልሽ? ከዚህ በፊት ሁለት ወር ስራ ሲሰሩ ምን አልሽ? ቡሩኬ ነገስ እና እሳ ካልፈለገች ተው በቃ። ለምን አሁን ምን ታመጫለሽ? ዩቱብሽ ላይ ገብቼ አመጣልሻለሁ። ቡሩኬ ምን አኔ ብሩኬ ሴት ይዞ ሲመጣ የብሩኬ ይህቶች ብሩኬ ሶስት ሺህ መግባት አለበት። በዚህ ቪዲዮ አላልሽም፣ ግቡና እዩ አላልኩም? ካለች ግቡና እዩ

ማወቅ ያለባቸው ሌሎችም ካላቸው ዩቱበሮች የሃይሜቶች እንደዚህ ነን አምጥተን የምናስለቅሳቸው ማወቅ አለባቸው። የሆነ ቃል ማወቅ አለባቸው። የሃይሜቶች ብለሽ ዩቱብ ሰርተሽ ይቅርታ ጠይቅ።